እንግዲህ የኢትዮጵያ ግብርና ማ የኢትዮጵያ ኢኮኖሚ አብዛኛውን ፓርቱን የሚሸፍነው ግብርና ኖማ የግብርናው ክፍለ ኢኮኖሚ ሆኖ እናገኘዋለን። ከሁለት ሶስተኛ በላይ ይይዛል ተብሎ ይገመጣል፣ ወይም ደግሞ ከሰባ እስከ ዘጠና ፐርሰንት ያለውን ይይዛል። ከዛ ውስጥ የክሮፕ ፕሮዳክሽን ደግሞ ሁለት ሶስተኛውን ይይዛል፣ ስልሳ አምስት እና ከዛ በላይ። በመካናይዜሽን ደረጃ ስናየው ወይም ይህንን ደግሞ በቴክኖሎጂ ከመደገፍ አኳያ ኦልሞስት ነን ቢባል የሚያስደፍር ከአስር ፐርሰንት የወረደ መካናይዜሽን ነው ያለው። ከዛ ውስጥ ትንሽ መንቀሳቀስ የሚታየው በማረሻ ረገድ ትራክተሮች እና የተወሰኑ ኮምባይን ሃርቨስተሮች ይገኛሉ። ትሬሸርና ሃርቨስተር ላይ 3 ፐርሰንት ብቻ ሆኖ ነው የምናገኘው። እንግዲህ እንደ ችግር ያገኘሁት እኔ የመጀመሪያው ማሽን አለመኖር ነው። ያሉትም ማሽኖች ቢሆኑ ግዙፍና ከቦታ ቦታ ለመንቀሳቀስ በጣም የሚያስቸግሩ ለትራንስፖርት ብቻ ከፍተኛ ውጪ የሚጠይቁ በድርጅት ካልሆነ በግለሰብ ደረጃ አፎርድ ሊደረጉ የማይችሉ ከባድ ማሽኖች ነው እናገኛቸዋለን። ሌላኛው የማጨድ ስራ በራሱ ሴንሲቲቭ የሆነና ፒክ ታይም ላይ የምናገኘው የሰው ልጅ ወይም ገበሬው አመት የለፋበትን ከሶስት ጊዜ እስከ አምስት ጊዜ ሊያርስ ይችላል፣ ያርማል። ማጨድ ላይ ግን የሳምንታት ጊዜ ነው ያለው። በአደጋዎች የተከበበ ነው። በዚያን ምክንያት ለአደጋ የተጋለጠ ሆኖ እናገኘዋለን። የመሬት አቀማመጡ በራሱ ፍራግመንትድ መሆን ወይም ደግሞ የተበጣጠሰ መሬት አስተዳደር መኖሩ የሰዎች ፍላጎት የእርሻ ጎረቤት ገበሬዎች አንደኛው ጤፍ ሲዘራ፣ ሌላኛው ስንዴ፣ ሌላኛው ሩዙ ሊዘራ ስለሚችል አንድ አይነት የሆነ አስተራረስ ስለሌለ ትልልቅ ማሽኖችን አስገብተው ለማጨድ ያስቸግራል። ስለዚህ ፖርተቢሊቲ ሌላው ችግር ከትልቅነት አኳያ። እንግዲህ እንደ መፍትሄ ይዤ የመጣሁት በቀላሉ ሊንቀሳቀስ የሚችል በቀላሉ ገበሬው ጋር ሊደርስ የሚችል ከኮስትም አኳያ ማጨጃ ማሽን ነው። ፕሮዳክቲቪቲንም በቀላሉ ሊጨምር የሚችል ነው። ይህን ይመስላል በምስል ኋላ ላይ በቪዲዮ በደንብ እመጣበታለሁ። እንግዲህ ይሄ ይዤ የመጣሁት ማሽን የሁለት ማሽኖች ድቅል ነው። አንደኛው የሳር ማጨጃ ማሽን እዛ ጋር እንደምታዩት የሳር ማጨጃ ማሽን አለ። የሳር ማጨጃ ማሽን ማለት በመደብደብ ብቻ ወደ ከረጢቱ ወደኋላ እየሳበ ፕሮፐር መሰብሰብ የለውም ግን ይደበድባል። የተፈጨ ሳር ወደኋላ ይወስዳል፣ ከረጢቱ ይሰብስባል። ሁለተኛው መወር ናት ይቺ ደግሞ በእንደዚህ አይነት መንገድ የሚታጨድባት ናት። እነዚህ ሁለቱ ከተዳቀሉ በኋላ እኔ ምንድን ነው ያደረኳቸው? በከተር በዲስክ ከተር የሚቆርጥ ነገር ግን የፓወር ሶርሱ የሳር ማጨጃ የሆነ የሳር ማጨጃውን ፓወር ሶርሱን ብቻ ነው የተጠቀምኩት። ከዛ በኋላ የዛኛውን ከተር ደግሞ ለከተር ከተር ተጠቀምኩ። በኋላ ሌላ ሞዲፊኬሽኖች ምንድን ነው ያደረኩለት ጋይደር አለው። ጋይደሩ እያንዳንዱን እህል ወደ ስለታማው ፓርት ወይም ወደ ዲስኩ ሰብስቦ መስጠት ነው። ሌላኛው በሚታጨድበት ወቅት ወደ አንድ አቅጣጫ ብቻ የመጣል ባሕርይ ነው ያላቸው አብዛኞቹ ማሽኖች። በዚህ ማሽን ግን እንደዚህ ሲሄድ ወደዚህ ከጣልኩኝ ስመለስ በዛው መመለስ ከሆነ ወደዙ ነው መውደቅ ያለበት፣ ዛት ሚን ወደዚህ መሰብሰብ አለበት ማለት ነው። እዚ ጋ የምናገኘው ስትራክቸር ይሄ ፓርት ከታች ከተሮቹን የያዘ፣ ሌላ ሰንሰለት አለ ከሞተር የሚመጣ እዚ ጋ ያለው ይቺ አርም መሰብሰቢያ ፓርቷ ነች። በሚሽከረከርበት ሰዓት ከታች ላይ ሌላ ጊራ አለው ወይም ደግሞ ስፕሮኬት አለው ከቼን ጋር የታሰረ እሱ አቅጣጫውን እየቀየረ አንድ ጊዜ ከፊት ሲመጣ ወደ አንድ አቅጣጫ ይወስዳል፣ በሌላኛው ሰዓት ደግሞ ወደ ጀርባ ይሄዳል በዚ አይነት መንገድ። ሌላኛው ፊውል አጀስትመንት ነው። ያው የሳር ማጨጃ ማሽኑ የራሷ ስፒድ እና ፊውል አጀስትመንት ስላላት ቀጥታ የራሷን ተጠቅሜያለሁ። እንግዲህ ከስተመር አኳያ ብዙ ከስተመሮች ይኖራሉ ብለን ከምንገምታቸው ውስጥ የመጀመሪያ ፋርመሮች ናቸው፣ እና የራሳቸው ዩኒዮኖች አሏቸው። ኢንስቲትዩሽኖች፣ ዩኒቨርሲቲዎች፣ መሰል የምርምር ተቋማት፣ ኤንጂኦዎች፣ ኢንቨስተሮች እና ወጣት ኢንተርፕረነሮችም ቢሆኑ ስራ ፈጣሪዎች ይህንን ማሽን ይዘው ይፈለጉበት ቦታ ሄደው ሰርተው ገንዘብ ማግኘት ይችላሉ። በዚህ ኢሜጅ የምንመለከተው የደብረታቦር ዩኒቨርሲቲ የምርምርና ማህበረሰብ አገልግሎት ምክትል ፕሬዚዳንት ስር የሚገኙ የመካከለኛ አመራሮች ናቸው ወይም ዳይሬክተሮች ናቸው። የምርምር ዳይሬክተር፣ የግብርና ኮሌጅ ዲን፣ የባህል ቱሪዝም የማዕከል አስተባባሪ፣ የማህበረሰብ አገልግሎትና ቴክኖሎጂ ሽግግር ዳይሬክተሮች ናቸው ፕሮዳክቱን እየገመገሙና እያዩ ባለበት ወቅት ነው። ከዚህ በተጨማሪ የደብረታቦር ዩኒቨርሲቲ ምክትል ፕሬዚዳንት የአካዳሚክ ምርምር ማህበረሰብ አገልግሎትና ቴክኖሎጂ ሽግግር ምክትል ፕሬዚዳንት መጥቶ አይቶ ሙሉ ድጋፍ እንደሚሰጠኝ ቃል ገብቶልኝ ሄደዋል። በደብዳቤም ሊደግፈኝ ነበር በአጋጣሚ ወደ ሌላ ስራ ቦታ ሂዶ ያልተገኘው ከዚህ በተጨማሪ የደቡብ ጎንደር ዞን ግብርና መምሪያ በደብዳቤ ደግፎኛል። ምርትህን ወደ ሚፈለግበት አቅጣጫ ለማድረስ የበኩላችን አስተዋጽኦ ልናደርግልህ እንፈልጋለን ነው ያለኝ። ወልዲያ ዩኒቨርሲቲን በተመሳሳይ በምርምር ማዕከላቱና በማህበረሰብ አገልግሎት ዘርፉ በተመሳሳይ ድጋፉን ለመስጠት ዊልንግነሱን በደብዳቤ አሳውቆኛል። እንግዲህ ከዚህ ቀደም ባለው ፎርማት ላይ ሰክሰስ ሶፋር እንግዲህ ከአስር በላይ ቴክኖሎጂዎች አሉኝ። አራት ኦንጎይንግ አሉኝ። አሁን ላይ ሎቢ ላይ ያለ አንድ ጥሩ ፕሮጀክት አለኝ። ኦፖርቹኒቲ እና ትሪቶቹ ምንድን ናቸው? የፋይናንስ ችግር አለ። ላክ ኦፍ ፒስ ኤንድ ሴኩሪቲ በእኛ አካባቢ ብቻ ይወሰናል። ያን መፍትሄው ሪሎኬት ማድረግ ሊሆን ይችላል። የአካባቢ ለውጥ አድርጌ ከዛ በርደ መውጣት ሊሆን ይችላል። ካፓሲቲ ኦፍ ፋርመርስ ቱ ፔይ አት ዋንስ፣ በአንድ ጊዜ ከፍለው ለመግዛት ሊቸገሩ ይችላሉ የሚል ስጋት አለኝ። ከፋይናንስ አኳያ እነዚህ አይነት ውድድሮች ማሸነፍ አንዱ መንገድ ሊሆን ይችላል። ሎን እና መሰል ነገሮች። ሌላው እንደ ኦፖርቹኒቲ የማሽን እጥረት መኖሩ ለእኔ ኦፖርቹኒቲ ነው። ሌላው ኢንክሪዝ ማሽን ዲማንድ ከመንግስት አኳያም ያለው ፖዘቲቭ አቲቲዩድ ለሎካል ፕሮዲውሰሮች ወይም ደግሞ እንደነዚ አይነት ነገሮች ጥሩ ነገሮች አሉ፣ አዋርዶች አሉ። እነዚህ እነዚህ በጎ ጎኖቹ ናቸው። እንግዲህ የፕሮዳክቲን የማድረሻ መንገዴ አንደኛው ኤግዚቢሽን መሰል ነገሮች ሳገኝ እሱ ላይ የማሳየት ሶሻል ሚዲያ እጠቀማለሁ። ዴሞንስትሬሽን ሌላኛው ፍሪ ሰርቪስ ልሰጥ እችላለሁ። ፍሪ ሰርቪስ እሰጣለሁ ማለት ማህበረሰቡ ጋር በመሄድ የተወሰነ ነገር እያጨርኩ ካሳየኋቸው በኋላ ነገ በኪራይ ልገባ ይችላለሁ። አሊያም ደግሞ ማሽኑን ደግሞ ከተለማመዱ በኋላ ወደ ገበያ እንዲገቡ የማድረግ ስራ እሰራለሁ ነው። እንግዲህ ከኢንቨስትመንት አኳያ ፊክስድ ኮስቱ 310 ሺህ አካባቢ፣ ቫሪያብል ኮስቶቹ የሚገዙ ነገሮች ስፔሻሊ ኢንጂን ፓርቶችን ጨማምሮ እስከ 4 ሚሊዮን 708 ሺህ አካባቢ ኦቨርሄድ ኮስቶች ቶታል ይሆንና በ55262 ብር ቢመረት 75 ሺህ ብር ቢሸጥ አዋጭ ነው ብዬ ነው የሰራሁት። እንግዲህ ስትራክቸር ስሰራ ነው ይሄ የመጀመሪያው። የኢንጂን ፓርቷ የሳር ማጨጃዋ ኢንጂን ሌላ ስትራክቸር ላይ ማረፍ ስለነበረበት ነው። ጎማ ሞዲፋይ አድርጌ ነው በራሴ ከብረት የተጠቀለለ ጎማ ነው። በተቻለ መጠን ኦብስታክል ጃምፕ እንዲያደርግና መሬት መቆንጠጥ ስላለበት መሬት የሚቆነጠጥ ተደርጎ የተሰራው አክቹዋል ጎማ አይደለም። አክቹዋል ጎማ የትራክተር ወይም ደግሞ እነዚህ የእርሻ ቦታ ላይ የሚገቡ ጎማዎች ረቨር ናቸው በተቻለ መጠን የዚ አይነት ባህሪ ያላቸው ናቸው። ሌላኛው እነዚህ ዲስኮች ሁለት ዲስኮች ናቸው። ከቅድም ከነገርኳችሁ ከሞሯ በምን ይለያል? ሞሯ ማክሲመም 25 ሚሜ ዲያሜትር ነው ያላት። ይሄ ግን 30 ሚሜ ዲያሜትር የትልጡ ማሽን የጣውላ ማሰንጠቂያ ነው። የእሷን ሁለት እጥፍ ተኩል ማ ነው፣ ሁለትና ከዛ በላይ ኤሪያ ከቨር ማድረግ ይችላል። 60 ሴንቲሜትር ከቨሬጅ አለው። እነዚህ ያው ፕሮግረሱን ነው እየመጣ ያለው ስንዘጋ አንድ ጊዜ ከፊት ስትሆን ወደ አንድ አቅጣጫ ነው ሰንሰለቱ የሚስባት። በዚህኛው በኩል ስትሆን ደግሞ በሌላ አቅጣጫ ይስባትና እንደዚህ ይሰበስብ የነበረው በተቃራኒ ወደዚህ ይሰበስባል። ሌላኛው ፖርቹኑ ከሶላር ከመጠቀም አኳያ የሶላር ባትሪ እና ሶላርን ተጠቅሞ ዲሲ ሞተር ተጠቅሞ መስራት ነው። ነገር ግን ለጊዜው ዲሲ ሞተር ማግኘት አልቻልኩም። ከዚህ እንደወጣሁኝ በባለፈው የተሰጠኝ ኮሜንት ይዤ ቀጥታ ፒያሳ አካባቢ ገበያ ነበር የጠየኩት። አንድ ኪሎዋት ልታንቀሳቀስ የምትችል ሞተር ማነው፣ ሶላር ኢንቨርተር እና ባትሪ 460 ሺህ ብር ነው የተባልኩትና ዛትማች ኮስቱ ስለጨመረብኝ ወደዛ መግባት እናንት ማለት አልቻልኩም። አዘሴም ታይም ያው የሶላር እንትኖች ይታወቃሉ። የኢኒሻል ኢንቨስትመንታቸው ከባድ ስለሆነ ለገበሬው በተለያየ አይነት ድጋፍ ካልሆነ በስተቀር በቀጥታ እንደዚህ አይነት ንግድ ውስጥ ለመግባት ያስቸግራል። ይህን ይመስላል። አመሰግናለሁ። እሺ ዩሱፍ እንኳን ደህና መጣህ። ይሄኛውን ዙር በጉጉት እንድንጠብቅ ካደረጉን ፕሮጀክቶች አንደኛው ያንተ ነው። እኔ አሁን ይህንን ቁጭ ብዬ ሳይ ወይም ደግሞ የላከውን ቢዝነስ ፕላን እያየን ነበር እና ቶታሊ ነው ዲዛይን። ከኮንሰፕት ውጭ ዲዛይን ቀይረሃል፣ ለምን የሚለውን አንዴ ትነግረናለህ። ሲዘር ታይፕ ነበር መጀመሪያ ላይ ሞክረው የነበረው። ሲዘር ታይፕ ላይ ኢሴንትሪክ እንትን አለው ዲስክ አለ ኢሴንትሪክ ዲስኩ እንትን በሚሉበት ሳለ ኃይለኛ ጀርክ ነበረበት ካያችሁት በጣም ቫይብሬሽን ነበረ። ያ ቫይብሬሽን ሰውየው መንዳት የሚችለው ሰውዬ መልሶ የሱን ቫይብሬሽን ኮንትሮል ማድረግ ላይ ሌላ ጉልበት ማውጣት የለበትም። አንደኛው እሱ ነው። ሁለተኛ ሲዘር ታይፕ ላይ ጥርሶቹ የመጋጨት ባህሪ አላቸው። እርስ በርሳቸው ይጋጩና የመዶንዶን ባህሪና መቁረጥ የማይችሉበት ደረጃ ላይ ይደርሳሉ። አላቂ ፓርቱ ይበዛል። ይሄኛው ዲስክ ግን አንደኛ ፕራክቲካሊ ተሞክሯል። በዚህ አይነት መንገድ አንዳንድ ህንድ ሀገር ተምረው የሚመጡ ሰዎች ማሽን ይዘዋት ይመጣሉ ይችል እና በትርፍስ ጊዜ ያው እንግዲህ የምታውቁት ነው የገቢው ሁኔታ እና ሂጂ አጭር ያለው ብለው አሴምብል ያደረኩላቸው ሰዎች ስላሉ ጭምር ሩዝ ማጨድ ይችላል ስለዚህ መቁረጥ ከቻለ መካኒዝሙን ነው እዚ ጋ የማስፈር ስራ የሰራሁት ስለዚህ ለዛ ነው ጀርክ ስላለበት በጣም ሀይለኛ ቫይብሬሽን ስላለበት ወደዚህ የመለስኩት ለዛ ነው ማስተካከል አይቻልም ነበር እሱ እዛው ላይ ይቻላል የሚቻለው ምንድነው ፊዚካሊ ሊገዝፍብኝ ይችላል ምንድነው የዛን ቫይብሬሽን ሴንተር ላይ አምጥቶ ሎድ ማድረግ ከዛ በኋላ እዛ ጋር ያሉትን ኤክስቴንድ ያደረገውን ፓርቱን ወደዛ መመለስ ይፈልጋል። ምን ያህል ነው ሁን ያሁን የሚጠይቅ ለምንድን ነው? አንደኛ የጠበቅነው ያንን ስለነበረ ነው። ሁለተኛ ግን ይሄኛውና ያኛውን ሳነጻጽር የዛኛው ፕሮዳክሽን ካፓሲቲ ትልቅ መስሎ ስለተሰማኝ ነው። አሁን ይሄኛው በሄክታር ምን ያህል ያጭዳል? በሰዓት ምን ያህል ሄክታር ያህል? እነዚህ አይነት ማሽኖች ሰውየው በሚገፋው ልክ ነው የሚወሰኑት ሩጦ የሚነዳ ሰው ካለ ብዙ ያዳል። ዝግ ብሎ ደግሞ ካለ እንደዛው። ነገር ግን ዋናው እንትናቸው የሌንግዛቸው ባንዲሮው የሚሄዱት የሌንግዝ እንትን ነው። ያኛው ሰማንያ የነበረውን አሁን ስልሳ አካባቢ ነው የሆነው ባሬሽኑ እሱ ነው። የዲስክ ዲያሜትር ዝህኛው ጋር ሰላሳ ሲደመር ሰላሳ ናቸው ሁለቱ ዲስኮች፣ ባለ ሰላሳ ዲያሜትር ስለሆኑ በፊቱ ላይ ግን ሰማንያ ሴንቲ የነበረ እንትን ነው አድርጌ የነበረው ሌንግዝ የነበረው የሲዘር ፓርቱ እሱ ላይ መቀነሳለ። ምን ያህል አወጣለት ዋጋ መሸጫ ምን ያህል ፈጀብህ? ልዩነቱ ሀያ ሺህ አካባቢ አይደለም። በምን የተነሳ ነው እንደዛ የታሰበው? ፕራይሲንግ ሴት ስታደርግ ነው ፕሮዳክት ቤድ ሲሆን ምንድን ነው ባች ከሆነ አምስት ሳንቲም ማስላት ትችላለህ፣ ችግር የለውም ፕሮዳክቱ ከሆነ ግን ከወር ላመርት የምችለው ማክሲመም ሰባት ስድስት ፕሮዳክቶች ናቸው። ያ ከሆነ የፕሮፊት መጠን የምወስነው አንዳንድ ጊዜ እንደ ሳይንቲፊካ 25 ፐርሰንት ድረስ መያዝ ትችላለህ የሚል የፕሮዳክሽን እንትን አለኝ እና እሱን ነው አፕላይ ያደረግኩት እኔ 25 ሳይሆን 20 አካባቢ ነው ያደረግኩት ለማን ነው የሚሸጠው ቅድም የጠቀስኳቸው አሉ ገበሬዎች አሉ ኢንስቲትዩሽኖች አሉ ለምሳሌ ዩኒቨርሲቲዎች ድጋፍ የሰጡ ዩኒቨርሲቲዎች ምንድን ነው የራሳቸው ለምሳሌ ደብረታቦር ዩኒቨርሲቲ ብንወስድ ከስምንት እስከ ዘጠኝ የምርምር ማዕከላት አሉት እነዚ ምርምር ማዕከላት አብዛኞቹ ክሮፕ አላቸው ክሮፑን ማጨድ ይፈልጋል። ሲያጭድ ግን በሰራተኛ ነው የሚያሳጭደው። ከዛ ይልቅ ወደ እነዚህ አይነት ቴክኖሎጂዎች መግባት ይፈልጋል። አንድ ምንድን ነው ቴክኖሎጂውን ማላመድ ስለሚፈለግ ዘርፉ ስለሆነ ሌላ ንጆዎችም አሉ። በዛው ልክ ኢንቨስተሮች አሉ ወደ ሆመራ መሰል ነገሮች ላይ እነዚህ አሁን ተሰብስበው ያልካቸው ምን ያህል ይገዛዋል በአመት? እኔ የአመት ፕሮዳክሽንን ነው የሰራሁት። ሰማንያ አራት አካባቢ በአመት ብሰራ የሽያጭን በሰባ አምስት ሰርቼ የተሻለ ጥሩ ነገር ይገኛል ከሁለት ሚሊዮን አካባቢ እንደዚ አካባቢ ላይ ሰንት ይኖረዋል በሚል ፒፒቲ ላይ ነው ያለው። ስለዚህ ስንት ይገዘዋል? ስንት ትሸጣለህ? በአመት የአመት እቅድ ላይ ሰማንያ አራት ሰማንያ አራት መሸጥ ብላ ነው። በምን ያህል ጊዜ ይመለሳል የምታወጣው ኮስት? ስምንተኛው ወር ላይ ፔይ ባክ ፔሪዱን አግኝቼዋለሁ። በወር ሰባት ቢሰራ ከዛ በኋላ በእያንዳንዱ ወር ላይ ብዬ ስሰራ ኖ ሉዝ ኖ ፕሮፊት ሰባት ስምንተኛው ወር አካባቢ ላይ ይመጣል። በጣም አሪፍ እንደው የመጨረሻ አንድ ጥያቄ ልጠይቅ። ይሄ አሁን ለጤፍ ነው ለስንዴ ነው ለምንድን ነው የሚሆነው? የመጀመሪያው እና ይሄኛው መቼም አፕሊኬሽናቸው ይለያያል። አይደለም፣ ይሄንን ለምን እንደሆነ አሁን ሳር ሲሆንና ደረቅ ግራስ እንትኖች ሲሆኑ ይለያያል። አይደለም እስኪ ለምን ነው ያለው። እንግዲህ ክሮፕ የምንላቸው ስንዴ፣ ገብስ፣ ሩዝ ነዝ ቀጥ ቀጥ ብለው እግራቸው ደረቅ ቆንት የሚሉ ጤፍ ላይ መሆን ይችላል። ጤፍ ላይ ምንድን ነው የሚፈልገው? በባህሪዋ የመተኛ ባህሪ አላት። መስቅልቀል ነው ብሎ ይመተኛል። ያንን ቀጥ አድርጎ የሚይዝላት ስትራክቸር ነው የምትፈልገው እንጂ መቆረጥ ላይ ይሄኛው ሃይ ስፒድ ላይ ስለሆነ ያለው ለመቁረጥ ችግር የለበትም። መቆረጥ ብቻ ሳይሆን ከተቆረጠ በኋላ ደግሞ ሌላኛው ዲስክ እንዲያገኘው በፍጥነት ያኛው ይሰበስብለታል፣ ያነሳለታል። ከፊቱ አሁን ላይ ምንድነው ሞዲፊኬሽን የሚፈልገው ለጤፍ እንዲሆን፣ ጤፍ ከገባችበት ጀምሮ ራስ በራሷ ራሱ እንደዚህ ተሰካክታ ከሆነ እሱን ነቅሎ ቀጥ አድርጎ እንዲይዝለት አንድ ስትራክቸር ተጨማሪ ስትራክቸር ብቻ በማስገባት እያንዳንዋ በጤፉ በእግሯ ይገባል ኢንክሊኔሽን ይኖረዋል። መጀመሪያ መሬት ይገባል። ከዛ በኋላ በኢንክሊኔሽን እያነሳት ይመጣ ቀጠር ይዛታል። ቀጠር ከያዘ በኋላ ከተሩ ያገኘዋል መውሰድ ይችላል። እዚኛው ዲዛይን ላይ የሌለ ነው የምነግረኛ መሆን ይችላል ነው እንጂ እነዚህ ለነዚህ ቀጥ ላሉ ገብስ፣ ሩዝ፣ ስንዴ ቀጥ ያሉ እህሎች። አሁን ዩሱፍ ልክ እንደ ኢዘዲን አሁን የመፍጠር ሱስ ነው ያለበት። በቃ ሱስ ታቃል። አዳዲስ ነገር ክሬት የማድረግ ደስዋ አሁንም ቁጭ ብሎ ብዙ ነገር ነው የሚያስበው። ስለማያውቅ ነው። አሁን አንተም ባለፈው አዲስ ፈጥረ መጣ፣ ዛሬም አዲስ ፈጥረ መጣ። አሁን የምትነግረን ደሞ ሌላ ዲዛይን ነው። አንተ ያለበት ቦታ ደግሞ ጤፍ በብዛት የሚመረትበት ቦታ ነው። ስለዚህ ሌላ ዲዛይን ይሆናል ማለት ነው። መቼ ሽያጭ ልንጀምር ነው የሚለው እያሳሰበኝ ነው። ዩጋት ትረስት እንትንህ ላይ ማመን አለብህ ነው። አሁን ባለፈውን ካየን በኋላ መቼ ቀን ነው ተመሳሳይ እንትን ከጣሊያን የመጣ ማሽን አይተን የዩሱፍ አሊን ይመስላል ብለን ስናወራ የነበረው ሁኔታ ከአንቺ ጋር ማለት ነው። በቃ ያንተ መሰብሰቢያ ብቻ ተጨምሮበት ነው ሼር አደርጋለሁ። ጉጉታችንንም የጨመረው በቃ መሰብሰቢያ ጨምረህበት ምናምን ትመጣለህ የሚል ብዙ እንትን ስለነበረ ነው። ይሄ አሪፍ አይደለም እያልኩ አይደለም። አሁን አንተ የሆነ ነገር አስራ ሁለት ፈጠራ አለ። ታምናላችሁ? አስራ ሁለት ፈጠራ አለ። ይሄ ባለፈው ሲመጣ አስራ ሶስተኛ ነው። ይሄ አስራ አራተኛው ፈጠራው ነው እና በቃ ሽያጭ መጀመር አለበት። ሳምዌር የሆነ ነገር ላይ ያለህን ደግሞ በደንብ እያሳደግ ስትመጣ ኤክሰለንስ የሚመጣው በዛ ነው። አንደኛውን በደንብ ስታደርገው ማሽኑን እናሳያለን። የሚገርመው ማሽን ነው። ከአንተ ግን ምንም የሚለይ ነገር የለውም። ዋጋውንም ብትሰማ በጣም ነው ሰርፕራይዝ ምትለው። ስለዚህ ወስን። አንደኛው ላይ ሰው ይጀመር። አሁን ሲራራ አዋርድ ብታሸንፍ የትኛው ላይ እንደምሰራ እርግጠኛ መሆን ስላለብን ብዬ ነው። ገብተዋል አለ አንተ አሁን ሎካላይዝ ነው ያደረግከው። ማርኬቱ ግን ማርኬቱ ያብቻ ብቻ አይደለም። የኦሮሚያ ገበሬ ስንዴ ያለው ገብሳል። ደቡብ ብትሄድ እንደዛ ጤፍ። ማጨድ ካልቻለም ጤፍ ለሚያመርት ገበሬ ምንም ላይሆን ይችላል። አባ ለዚ ሆሊስቲክ የሆነ ያለህን እንትን ይጀመር፣ ይሞከር። ደን እሱ ላይ እያሳደግን እያሳደግን ብንሄድ የተሻለ ነው እላለሁ። ከዚህ በላይ ባሊዛ አሪፍ ነው እንኳን አብድልሀኪም እንዳለው ዋን ኦፍ በጣም የሚታወሱት የነበሩ ተወዳዳሪዎች የነበርክ ይመስለኛል። ከሰዎችም ካገኘ ነው ፊድባክ ፕሬዘንቴሽንህ በጣም ቆንጆ ነው። በቃ ኒት ነው፣ የምትሰራውን እንደምታውቅ ያስታውቃል። ኢነርጂ አለ። እሱን በጣም ወድጆ አለው። ቴክኒካል ነገሮች ላይ ዘዴና ቢን መሊክ የሚሄዳቸው ስለማይቀር እኔ የአድቨርታይዝመንትህን እና ማርኬቲንግህ ላይ እናውራ እዚህ ጋር ያስቀመጥከው ገበሬዎች፣ የገበሬ ዩኒየኖች፣ ተቋማት፣ ኢንቨስተሮች፣ ኤንጂኦዎች እና ያንግ ኢንተርፕሬነሮች ነው አድሬስ የማድረገው ብልሃል። ሶ ለነዚህ ስድስት ግሩፖች ለየራሳቸው ማንን በምን መልኩ እንደምታናግር ራሱን የቻለ የአድቮኬሲ ስትራቴጂ ዴቨሎፕ አድርገሃል ወይ? ለምሳሌ ለገበሬ ና ለኢንቨስተር አንድ አይነት ቋንቋ ሚሆን አንድ አይነት ሞድ አንጠቀምም። ሶ እነሱን ሰርተሃቸዋል ወይ? ምክንያቱም የፈጠራ ችግር የለብህም like yeah. you're brilliant again እዛ አካባቢ ላይ መቅረት የለበትም you're doing በጣም ትልቅ ነገር። እና እነዚህ ስድስት አካላት ለየራሳቸው እስትራቴጂ አለ ወይ? በተቻለ መጠ ምንድን ያደረግኩት ሁለት ነው ያደረግኩት። ሞር ገብሬው ጋር ሲሄድ ደሞንስትሬሽኑ የፈለግኩት ፍሪ ሰርቪስ ማድረጉ ሶሻል ሚዲያ የሚጠቀመው ኢንቨስተሩ፣ ወጣቱ እነዚህ ደግሞ ሶሻል ሚዲያ መጠቀምና ሌሎች የአድቨርታይዚንግ ሜካኒዝሞችን መጠቀም ግን እኔ ቤዚካሊ ሁለት አድርጌ ዴሞንስትሬሽን ሞር ወደ ነዛ ሎቢንግም አለ በነገራችን ላይ። አሁን ተቋማትን እኔ በሎቢንግ ነው ያናገርኳቸው እንጂ አድቨርትም የለም ምንም የለም። ይጀ ግን እንደዚህ እንደዚህ አይነት ሀሳብ አለኝ እናንተ ምን ትደግፉኝ ያላችሁ ኦኬ የሚል ነገር ነው ያለው። በዚህ አይነት መንገድ ነው ያስ እሺ ሎቢንግህ ጥሩ እንደሆነ አይከን አንደርስታንድ። ምክንያቱም ከደብረ ታብሮ ዩኒቨርሲቲ ጋር ያለህን ሪላሽንሽፕ ስታወራ ጥሩ ነው ያለው። ግን እነዚህ ላይ ግን አሁን ሀሳብህን ሳይሆን የምፈልገው ድካሚ የምንገናኝ ከሆነ ላይክ እነ እንትና እነገሌን ማናግርበት ስትራቴጂ ይሄ ነው። እነዚህን ማናግርበት ሎቢንግ ሜተድ ይሄ ነው። የእንትና እንደውም ሸጫለው ብለህና ሸጫለው ብለህና ይሄ ፍሪ ሰርቪስ ያልከው ሜተድ አይ ቲንክ ኢትስ ብሪሊያንት አሪፍ ነው። ከዛ ውጭ አንድ የመጨሻ ኮመንት፣ ስንተኛ ፔጅ ላይ ነው ቻሌንጆችን ኦቨርካም የማረግበት መንገድ ብለህ በቦልድ ዶአን ያልከው፣ መጀመር ወድጀዋለሁ ለማለት ነው። ቴንኪው ትንሽ ቴክኒካል ነገሮችን አንሳ ወደ ኋላ አልመልስም፣ ግን ምንድነው ቀይረዋል። አብዱልሀኪም ያነሳቸው አስተያየቶችን እንዳለው እንደወስ አድርግና የመጀመሪያውን ሲዘር ታይፕ ይዘህ የመጣ ሆን ጠብቀን ቅድም ያራ ነበር። ያንም ሲላክስና ዲስክ አድርገው ሆሪዞንታል እንደውም እዚህ ላይ ያየነው ላይ ከቨር ተደርገዋል። የሆነው ላይ ፊት ለፊት ፈጠው በቃ ይሄ በቃ ሰው በጣም ዴንጀረስ የሚባል በህግ ሊያስቀጣ የሚችል ሰው መሀል ይዞ መንቀሳቀስ፣ እንደዛ አይነት ባህሪ ነበረው። አንዳንዴ ሰው ይዞ ስለት ሰው መሀል መንቀሳቀስ አይችልም። እና ከዛ አንፃር አሁንም የሸፈንክበት መንገድ የሆኑ ቨርቲካል ብረቶችን ነው የተጠቀምከው። እሱ በጣም ድጋሚ እየው በደንብ አንደኛ እሱ ነው። ሁለተኛ ጎማ የብረት ነው። አዎ። እና የብረት ጎማ መቆንጠጥ እንዲችል ሌላው ብረት ተበይዷል። በመጀመሪያ ዙር ስናወራ ስለ ቼን እናውርተን ነበር አይደል? ቼን እንዲህ አይነት ቦታዎች ላይ የመግባት አቅም አለው። ስለዚህ ይሄ ያልስከውን ይልቅ ያኛውን በሆነ መንገድ ቢቻል ከሆነ የሚል ነገር አብረታን ነበር። አሁን ሞዲፊኬሽኑ ከሳይዝ አንፃር ከፍ ብሎ ብረት ነው አሁን እሱ ጥያቄ ነው። ሶስተኛ እዚህ ዲስክ ታይፕ ላይ ስትጠቀም እንትን ተጠቅመሃል። ይሄ በተለምዶ ካቦ የምንለው አይደል? እሱ ደግሞ ግሪስ ይፈልጋል አይፈልግም? ሁለት ቦታ ነው ያለ። ሁለቱም ቦታ ግሪስ ይፈልጋል። የምትሰበስበው እህል ነው ዳይሬክት ኮንታክት አለው። ምንም ጠረጠር የለውም አይደል? ግሬስና እህል ዳይሬክት ኮንታክት እያለው እኔ ምን ብየንም ተቀመው ይሄን ማሽን ወይስ እህሉን ሊያጥቦት ነው? ከእንትን ከሃርቨስቲንግ በኋላ ሳይንቲፊካሊ ስታይራም በተለያዩ መድረኮች ላይ ቀርበ ኢኖቬሽኖችን ስታቀርብ እነዚህ ነገሮች ከፍተኛ ክፍተት ነው የሚያሳዩት። ስለዚህ ሰዎች ይሄን ነገር አብረህ አላሰብክም ነው ወይስ? ፉድ ግሬድ የሆኑ ግሪሶች እንዳሉ አውቃለሁ በእርግጥ። ግን ያ ደግሞ ተጨማሪ ኮስት ነው። ተጨማሪ ሌላ ደግሞ ኔቸር አለ እሱ፣ የራሱ ፉድ ግሬድ የሆኑት ማለት ነው። እነዚህን ጥያቄዎቼ ያሉ ሙሉ ለሙሉ ኢንዶርስ ማድረግ ተቸግሬያለሁ። ክሪቲካል ስለሆኑ በጣም ጥሩ። ያው ከዲዛይን አንጻር ለውጥ ይዞ መምጣት በጣም ትልቅ ኢፈርት ምናምን ይጠይቃል፣ ግን እስኬል አፕ አድርጎ ያለውን ፋይናንስ ተጠቅሞ በብዛት ለማምረት ደግሞ ጥሩ ነገር ስለሆነ ምናልባት ያኛው ዲዛይን ቢዝነሱ ሲሰፋ ምክንያቱም በስፋትም የሚሰራ ነገር ስለሆነ ቫይብሬሽን እና ሌሎች ነገሮችን ማኔጅ ለማድረግ ኔክስት የፕሮዳክት ቫራይቲ ላይ ሮል አውት መደረግ ይችላል ብዬ አስባለሁ። ስለዚህ ከዛ አንጻር በደንብ ኔጎሽት አደርጋለሁ። በዚህ ዲዛይን አምናለሁ። ግን ያኛው ዲዛይን ኢትዮጵያ ታምርት ላይ መሰለኝ ፒፒኤሙን ቪዚት ሲያደርግ ነበረ። ምንም የተለየ ነገር የለውም አንተ ይዘኸው የመጣኸው አይነት ዲዛይን ያለው ሲዘር ሃርቨስቲንግ ማሽን። ስለዚህ እንግዲህ እዚህ ላይ በደንብ ከሰራህበት ቢዝነስ በጣም ፎከስ ይጠይቃል። ዲዛይኖች መለዋወጥ ኮስቶችንም ጭምር እንዲጨምርብህ ያደርጋል። ፕላስ ደግሞ አንድ ነገር ላይ በጣም ስፔሻላይዝ ማድረግ ማርኬት ላይ በደንብ አንተን ተመራጭ ያደርግሃል። እና ስለዚህ ይሄኛው ዲዛይን ብዙ ኢምፕሩቭመንቶች የሚጠይቅ ስለሆነ በደንብ ኢምፕሩቭ እያደረግ በደንብ ወይል ኢምፕሩቭ ደሆናል ብለህ ስታስብ ወደዛኛው ዲዛይን ሄደህ ደግሞ እሱንም ወደ ማርኬት ማቅረብ ላይ መስራት ትችላለህ ብዬ አስባለሁ። እኔ ጀስት ከአፕሪሼሽን ነው ያለኝ፣ ግን በደንብ ከዚህም በላይ እንድትበረታም መልክቴን ማስተላለፍ እፈልጋለሁ። መጨምረው መቀንሰውም ነገር የለም። አመሰግናለሁ። መልካም እድል። አመሰግናለሁ።